ለምሳሌ የሙስሊም ሰራተኛ ሙስሊም የሆኑ በመንግስት መስሪያ ቤት ሀምሳ ከመቶ መሆን አለባቸው ብለህ ታምናለህ? መሆንም አለበት እንጂ አካታችነት እኮ ማለት ይሄ ነው። የማህበረሰቡ ክፍሎች በቁጥራቸው ልክ ሊወክሉ ይገባል የሚለው ራሱ ዴሞክራሲ የምትለው ማጆሪቲ ሩል ላይ አይደል የሚመሰረተው? ማጆሪቲ ምና የምትለው ነገር አለ። ቁጥር ማተር ያደርጋል ልህፈልጌ ነው። ስለዚህ ሰዎች በቁጥራቸው ልክ ውክልና በቢሮክራሲውም ውስጥ በምኑም ውስጥ ማግኘታቸው ጤናማ ነው። ከአሁን ቀደም ለምሳሌ ማንከለከላቸው ነው። አሁን በጣም በአብዛኛው የኢትዮጵያ ሙስሊሞች ነጋዴዎች ናቸው። በንግዱ አለም ነው ያሉ ሌላው ቀርቶ ይሳቅ በውትድርና ነው። መቼም ሀገር የምትጠበቀውም ደግሞም ትልቁ የሀገር ደጀን የሚባለው ከቀበሌ ምናምን ወረዳ ሰራተኛው በላይ መከላከያው ነው። በመከላከያ ውስጥ እኔ ባለኝ ጥናት የሙስሊም ወታደሮች ቁጥር ምናልባት ቢሞላ አንድ ፐርሰንት፣ ደግሞም በጣም ሄደ ከተባለ ሁለት ፐርሰንት ነው ያለው። ስለዚህ የሀገር ተሳትፎ ላይስ ዋናው ህይወትን ነብስን የሚሰጥበት ቦታ ላይ እኮ የሉም። ይሄ ባንክ፣ የመንግስት መስሪያ ቤት እንደዚህ ይበላበታል የውክልና ድርሻ የሙስሊሙን ጥቅም እናስከብርበታለን የሚባለው ቦታ ላይ ብቻ ካልሆነ በስተቀር ጥያቄ እየቀረበ ያለው መንግስት እየለመነ ግቡልኝ በሚለው በውትድርና ነው እኮ ሙስሊሞች እየገቡ አይደለም። የኢትዮጵያ እንዳር ድንበር ሲጠብቅ የኖረው ማ ነው? የኢትዮጵያ ወታደር። ኢትዮጵያ ዘመናዊ ወታደር ከመያዟ በፊትም አሁንም እስከ ቅርብ ጊዜ ድረስ የኢትዮጵያ ዳር ድንበር እየተጠበቀ ያለው በዋነኝነት በስፋት ሁሉም ቦታ ማለት ላይሆን ይችላል። በተለይ በአፋር በኩል በሶማሌ በኩል ብዙ የሚጠበቅ ድንበር አለ። ሙስሊሙ ለረጅም ጊዜ ድንበሩን ሲያስከብር ኖሯል። ኢትዮጵያን ሲከላከል ኖሯል። ደሙን ሲሰጥ ኖሯል። እነዛን ነገሮች ለኢትዮጵያ የተሰጡ ናቸው አይደሉም የሚለውን መወሰን አንድ ታሪክ ጸሐፊ ፌር ሆኖ ነገሮችን ማየት ይችላል አይችልም ከሚለው ጋር የተያያዘ ነው። እውነቱን ለመናገር ይሄ ኢትዮጵያን መጠበቅ እንዳልሆነ እኔ ራሴ ዲፌንድ አረጋለሁ። ለምሳሌ ሶማሌ በሶማሌ በኩል ዲፌንድ እያደረገ ከሆነ ራሱ ሶማሌ እያደረገ ነው እንጂ ሰሜን ወይ ደቡብ ላለው ለኢትዮጵያ ዲፌንድ እያደረገ አይደለም። ስለዚህ የጋራ ስነ የለም እያል መኔ ከንትኑ ከጅምሩ ልጀምርልን እኩልነትና አካታችነት ከምታገልባቸው መሰረታዊ ምክንያቶችም አንዱ ይሄ ነው። እኩልነትና አካታችነት ሲኖር ሰዎች በቋሚነት መሳተፍ ይችላሉ። ለረጅም ጊዜ የኢትዮጵያ ማህበረ ፖለቲካ በተለይ ደግሞ ኢትዮጵያ ዘመናዊ የፖለቲካ ቅርጽ ይዛ ከወጣችበት ከ1900 በኋላ ባሉት ወቅቶች ለረጅም ጊዜ ሙስሊሙ ከአገራዊ ተቋማት ሲገፋ ኖሯል፣ እንዳይገባ ማለት ነው። ከትምህርት ጀምሮ የትምህርት አክሰስ በመከልከሉ በኩል በጣም ሰፊ ነገሮች ነበሩ። በነገራችን ላይ እኒህን አሁን የማወራቸው የአካታችነት ችግሮች በሙሉ በስፋት በቶክ ኢትዮጵያም በተክቢር ሚዲያም በተለያየ ጊዜ ረጃጅም ፕሮግራሞች የሰራሁባቸው ናቸው። ለረጅም ጊዜ ሲገፋ ኖሯል። ከትምህርት ሲገፋ ኖሯል። ከሴኪዩሪቲ አፓራት ሲገፋ ኖሯል። የጃን ሆይ ለምሳሌ ወመዘክር ላይ ያለ ደብዳቤያቸው ሰርኩላራቸው አለ። በወቅቱ የነበረው እንትን ሙስሊም ያለው ማነው? ኦርቶዶክስ ያልሆነ ሰው ወደ ጥበቃ ወደ ምን ቦታዎች መግባት የለበትም የሚል አቅጣጫ ይዘው ከአሁን ቀደም አቅርቤዋለሁ። በመጽሔትም ስንሰራበት ቆይተናል በየጊዜው ሙስሊሞችን ከመዋቅሩ ለማራክ ጥረቶች ይደረጉ ነበር። ሌላው ቀርቶ የሚኒስትር መስሪያ ቤት እስኪቋቋም ድረስ እንግዲህ ማህበራዊ ኑሮ ሚኒስትር ተብሎ ማህበራዊ እድገት ሚኒስትር ይመስለኛል። የኔ ከህይወት የሂደት ጀርባ ሽብሽር ዳውድን መጽሐፍ ብታነብ የምስክርነት ምድሪ የእኔ ምስክርነት የሚለው የአምባሳደር አብድላ አብድራህማንን መጽሐፍ ብታይ በደንብ ይገባሃል። በወቅቱ በምን መልኩ ሙስሊሞች ከትምህርት ከቢሮክራሲ ይገፉ እንደነበር ሌላው ቀርቶ አገር ውስጥ የማያገኙትን የትምህርት አክሰስ በውጭ ሀገራት ሄደው ለማድረግ ሲሄዱ በእነዚያ ሀገራት ላይ ባላቸው ቆንስላ ጽህፈት ቤቶቻቸው አማካኝነት ያሳስሯቸዋል። እንትን አቢዩዝ ያስደርጓቸዋል። ለምሳሌ ግብጽ ላይ የነበሩትን ሂደቶች በስፋት እዛ መጽሐፍ ላይ ልታገኘው ትችላለህ። ምስክርነት የሰጡበት አለ። በየቦታው እንትን ይደረጋሉ። ለምሳሌ በወቅቱ የትራቭል ዶኩመንት ተብለው፣ አሁን አሁን ፓስፖርት ነው ስሙ፣ በዛ ዘመን ትራቭል ዶክመንት ተደርገው ይጠቀሙባቸው የነበሩ ዶክመንቶች ለሙስሊሞች አይሰጡም። ስለዚህ ሙስሊሞች ከሀገራቸው ለመውጣት የውጭ ሀገር ትምህርት ለመፈለግ በግዴታ በሱዳን በኩል በጠረፍ በኩል መውጣት ይኖርባቸዋል። ሱዳን፣ ከዛ በኋላ ካርቱም፣ በኡሙ ዱርማን በኩል አድርገው ወደ ግብፅ ይሄዳሉ። ግብፅን የመሳሰሉ ሀገሮች ላይ እየለመኑ ምንም እያሉም ትምህርት አክሰስ ለማግኘት ይሞክራሉ። ትምህርታቸውም በሚማሩባቸው ወቅቶች እነዚህ ሀገራት ላይ ያሉ ቆንስላዎች በየጊዜው ሊያደናቅፏቸው፣ ሊያሳስሯቸው ይሞክራሉ። እሱንም ተቋቁመው መጨረሻ ላይ ታረመው፣ ተምረው፣ ተመርቀው ሲገቡ ደግሞ በቢሮክራሲ ውስጥ ይሄ የቆየ በምትለው ነው። ይሄ በቀደም ብለኛል። ከኢህአዴግ ጊዜ ጀምሮ የሙስሊሙ መብት ተመልሷል ብለኛል። አላልኩ እንደዛ የሚል ነገር አልወጣኝ ቀድም አልከኝ የመጽሐፍ የህትመት መብቶች እድሎች ተገኝተዋል። ከህትመት መብት ጋር የተያዘ አነሳው እንጂ የኢትዮጵያ ሙስሊም መብት ሰፊ ነው። ገና በጊዜ ሂደት ብዙ የሚመለሱ ነገሮች አሉ ብዬ አስባለሁ። ኦፍኮርስ እንግዲህ ከጊዜ ወደ ጊዜ እየተሻሻሉ የሚመጡ ብዙ ነገሮች አሉ። ከስርዓት ስርዓት የሚለወጡ ብዙ ነገሮች ሊኖሩ ይችላሉ። ግን የቀበብሎች ውጤት ነው እንግዲህ ኢትዮጵያ ለረጅም ጊዜ የቆየችበት የአሲሚሌሽን ስርዓት ላይ ነበር። አሲሚሌሽን ወይም የማንነት ማቅለጥ ፕሮጀክት ባለም አቀፍማየሚያቀልው ስርዓተ መንግስቱ ሌሎች ከኔ ኮንፈርም፣ ከኔ ሃይማኖት፣ ከኔ እምነት፣ ከኔ ባህል፣ ከኔ መገለጫ ጋር አይሄዱም ብሎ የሚያስባቸውን ቦታዎች በተለይ ደቡባዊ የኢትዮጵያውን ክፍል ብዙዎቹም ቦታዎች ለአሲሚሌሽን አስገድዷል። በየጊዜው አርጊው ሳደርግበት የቆየው ነው። አሲሚሌሽኑ ሶስት እግሮች ነበሩት በዋነኝነት ሃይማኖትን መሰረት ያደረገ ነበር። ባህልን መሰረት ያደረግ ነበር። ቋንቋ ከዛ በኋላ ደግሞ የታሪክ ትርክት ምን የምንላቸው ነገሮች አሉ። በእነዚህ ዙሪያዎች ለረጅም ጊዜ አሲሚሌሽን ይደረግ ነበር። ለምሳሌ ጃንሆይ የራሳቸው ትምህርት ቤቶችን ዘመናዊ ትምህርት ቤት ከከፈቱባቸው ምክንያቶች አንዱ ወንጌል መስበክ እንደሆኑ የተናገሩበት ንግግር ካሁን ቀደም ፍሬ ከናፍር የሚለው መጽሐፍ ላይ አቅርብ ያለሁኝ። በወቅቱ እንደ ክርስትናን እንደ ማስፋፊያ አድርገው ይጠቀሙት ስለነበር ሙስሊሞች ወደ ትምህርት ቤት ልጆቻቸው መላክ ሃይማኖታቸው እንዲፈተን እድል መፍጠር ስለሚሆንባቸው ህፃናት ልጆቻችንን አናሰብክም በማለት ሙስሊም ወላጆች ልጆቻቸውን ከትምህርት ቤት ለማራቂ ጥሩ ነበር። በዛው ሂደት ደግሞ እንደምንም ተመሳስለው ስማቸውን እየቀየሩ ምን እያሉ የተማሩ ደግሞ ጥቂት ሰዎች መትረፍ ችለዋል። በነዛ አይነት ሂደት ውስጥ ከሙስሊሙ ከመዋቅሩ ተገፍቶ ነው እንዲወጣ የተደረገው። ያ ነገር ደግሞ እየተገጣጠለ ሲመጣ በአንድ ጊዜ አይሻሻልም ረጅም ጊዜ ሊፈጅ ይችላል። ከጊዜ ወደ ጊዜ እየተለዋወጠ ይሄ ሁሉንም ው በትምህርት ደረጃ አካታችነት ከሌለ በሌሎቹ ተቋማት ደረጃ በቢሮክራሲ በምን እያለ ይሄዳል። ዋናው ማለፊያው የትምህርት መለኪያ ስለሆነ ማለት ነው።